ትምህርትና ከተለያዩ የዕለት ተዕለት እንቅስቃሴ በኋላ አመሻሹ ላይ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ ድረስ የሚደርሰውን የኮሪደር ልማት ልንቃኝ መተናል። እኛም ታዲያ እንደነዚህ አይነት የኮሪደር ልማቶች በተለይም ሰዎች ከራሳቸው ጋር፣ ከቤተሰቦቻቸው ጋር፣ ከወዳጅ ዘመዶቻቸው ጋር ለማውራት፣ የእግር ጉዞ ለማድረግ እንዲሁም ደግሞ ለልጆችና ለወጣቶች የመዝናኛ ቦታ ከመፍጠር አንጻር እያበረከቶች ያለውን አስተዋጽኦ እንመለከታለን። አብራችን ቆዩ። ሰዎች የራሳቸውንም ሁኔታ የራሳቸውንም ስሜት ቁጭ ብለው የሚያወሩበትም አክሰስ ተፈጥሯል። ምክንያቱም ቢዚ የሆነ ሰው ማታ ላይ ወጥቶ ከሆነ ወዳጁ ጋር ቁጭ ብለው ቢያወራ ሀሳብ ለሀሳብ ሼር መደራረግ ይችላል። በአይምሮ የደከመ ሰውነት ቀጥታ ቤት ገብቶ ከማረፍ የተወሰነች ሁኔታ ልብስ ቀይሮ ሲ ሊፈራርጉ መሄድ የተሻለ ማንነት፣ የተሻለ ቤተሰብ፣ የተሻለ ሀገር ይገነባል ብዬ ነው የማምነው። ሰው ለመጫወት እንኳን በአይኑ ደስ የሚለውን ቦታ ነው የሚፈልገው፣ የሚያምረውን ቦታ ነው ተቀምጦ ማውጋት የሚፈልገው እና ከዛ አንጻር ወገኖች፣ ወንድሞች ተገናኝተው፣ ቤተሰብ ተገናኝተው እንዲ የጸዳ ቦታ ማውራት ራሱ ለሕሊና እረፍት ይሰጣል። ይሄ ደግሞ የበለጠ ልጆችን ወደ ጥሩ ቦታ እንዲውሉ ያደርጋል። ልጆቻችንን ለማዝናናት ያለውን ነገር እይታ ለማየት እና ከቅርበቱም አንጻር ከውበቱ ማማር የተነሳ ሁሌ ማታ ማታ እዚች ቦታ ላይ ይመጣለሁ አሁን ከተጀመረ ጀምሮ ማለት ሁሌ ወክ ባደርግ ደስተኛ ነው። ልጆቻችን ለማዝናናት ሩቅ ቦታ ሳንቲም አወጣን ነበር የምንሄደው። አሁን ግን በነጻ እዝችው ከቤታችን ከደጃፋችን ሳንረቅ ልጆቻችን በተሻለ ሁኔታ ደስ በሚል በአማረ ሁኔታ እያዝናናን አይዋውን ታገኝናላችሁ ማለት ነው። በጣም ደስ ይላል። በፊቱ በጣም የሚያምር ነው። ድባቡ ራሱ በጣም የሚያምር ነው። በፊት ጫካ ነበረ እና ቦታ በጣም አስጊ ቦታ ነበረ። አሁን በጣም ልዩነቱ የትና የት ነው፣ በጣም ያምራል ማለት ነው። ይሄ አካባቢ ፖሊስ ጣቢያ እና እየፈረሰ ምናምን ነበረ ባዶ ነበረ፣ ለልጆችን መጫወቻ ምናምን የለም ነበር። አሁን በቆንጆ ሁኔታ ተሰርቶ እንዲህ ያምሮበት። በቃ ሌላ ቦታ ብር ምናምን ካፌ አሁን ብትሄጂ ብዙ ብር ነው የምታወጪው። እዚህ ግን በነፃ በቃ ልጆችሽን ይዘሽ ማጫወቻ ቦታ አለሽ። ልዩ በቃ በልዩ ሁኔታ ልጆቹ ተጫውተው ተደስተው ይገባል። ይሄ ነገር በጣም ደስ ብሎኛል። አሁን የምንገኝበት ይህ ከሳር ቤት እስከ ሀይሌ ጋርመንት ፉሪ የሚደርሰው የኮሪደር ልማት የተለያዩ የማህበረሰብ ክፍሎች ከጎረቤቶቻቸው ጋር፣ ከልጆቻቸው ጋር እንዲሁም ደግሞ ከስራ በኋላ በተለያዩ መዝናኛዎች ቦታዎች እንዲሁም ደግሞ የኮሪደር ልማት አካባቢዎች እንዲህ እየተዝናኑ ተመልክተናቸዋል። ሁሉም ዘግቶ ነው በየቤቱ። አሁን ግን እስቲ እዚህ ጋር አለ እንሂድ ተባብለሽ በቃ ትወጫለሽ እና ይሄ ቦታ ነው አሁን ያገናኘን፣ ገባሽ። ልጆቻችንን እዛ ጋር እንለቃለን። ከዛም በኋላ እኛ የራሳችን ወሬ እያወራን የተጫወትን ሰዓቱ ይመሽልናል። ከዛም ጊዜያችን አሳልፈን ወደ ቤታችን ልጆቻችን ተደስተው እኛም ተደስተን ወደ ቤታችን እንሄዳለን ማለት ነው። ልጆቹም ላይምሯቸው፣ በጣም ደስ ነው የሚላቸው። መዝናኛ ቦታ ሩቅ ቦታ ነበር ሄደን የምናዝናናቸው ምናዝናናቸው በዛ ላይ ከፍለን ነበር የምናዝናናቸው። አሁን በነጻነታቸው እዚህ መጥተው ይዝናናሉ። ትልልቆች ሰዎች ብዙ ጊዜ ቤት ነው የሚሆኑት። አሁን እኛ አምስተኛ ፎቅ ያሉ እናቶች ብዙዎቹ አምስተኛ ላይ ናቸው ያሉት። አጋጣሚ እንደድል እጣቸው ባይገርምሽ ወርደው እዚህ ጋር ይሄ መቀመጫዎቹ የተሰሩት ማረፊያዎቹ ላይ ይቀመጣሉ። ውሃውን ሆነ የሰው እንቅስቃሴ ማየት እና ከሰው ጋር እንኳን ልጆቻቸው ባይኖሩ እንኳን በሚያዩት ነገር በጣም ደስተኛ ሆኖ ሲወጡና ስንገናኝም እንደሚያወሩኝ አይቻልም። በእርግጥም ይህ የኮሪደር ልማት ለአዲስ አበባ ውበት ብቻ አይደለም የሰጠው ትውልዱ በለከለት እንቅስቃሴው የተሻለ ነገርን፣ ጽዱ ውብ ከተማን እያየ እንዲያድግና የተሻለ ሀገርን ለመገንባት ትልቅ አሻራ እያስቀመጠ ያለም ነው። አሁን እኔ በፊት ልጄ ተዘግቶበት ነበረ እንትን የሚኖረው ማለት ነው። እና ብቁ ንቁም አይሆንም ገባሽ? ንግግር ብዙ አፍም ትሎ አይፈቱም፣ አይናገሩም ለአእምሯቸውም በቃ ያድጋል ብዬ ነው ማስተወል በጣም ጥሩ ነው ነው ብዬ ማስበው ሁሌም እንደዚህ እየተስፋፋ እየተስፋፋ ቢሄድ በጣም ደስ ይላል። ልጆቹም ላይምሯቸው ደስ ነው የሚላቸው። ውጭ ያለን ነው የሚመስለው ነው የሚሉኝ ልጆቼም ማለት ነው። ሁላችንም አቅማችን እኩል ማለት አልችልም። ሶስትም አራትም ልጅ ያለው ነገር በቀላሉ ልጆቹን ለማዝናናት እዚህ ቦታ ላይ ይገኛል። ሀብታም፣ ደሀ፣ ትንሽ መንገደኛ ማንንም አይጠይቅም፣ ነጻ አገልግሎት ማለት ነው። እና እኔ በጣም ነው ማመሰግናቸው። የኮሪደር ልማቱ በተለያዩ የአዲስ አበባ ክፍሎች ላሉ ወንዞች ጽዱ እንዲሆኑ ምቹ እንዲሆኑ የስጋት ቀጠና ሳይሆን እንደዚህ በምሽት ሰዎች ሊዝናኑባቸው የሚችሉ እንዲሆኑ ማስችሏል።